ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። ደጀን ክፍለ ጦር እስታይሽ ከተማን ተቆጣጥሯል። በሁለት ተሽከርካሪዎች ተጭኖ በመጓዝ ላይ የነበረ የአየር ወለድ ኮማንዶ ኃይልም ሙሉ በሙሉ ተደምስሷል። የአገዛዙ ሰራዊት በገባበት ቀጠና ሁሉ በንጹሐን ላይ ግድያን፣ ዘረፋን፣ ድብደባና መሰል አፀያፊ እኩይ ተግባራትን ፈጽሟል ተብሎ እየተወነጀለ ነው። በአርሲ ዞን ተከስቷል የተባለውን ችግር የሚያጣራ የልዑካን ቡድን የማጣራት ስራውን በዛሬው ዕለት ጀምሯል ሲባል ገለልተኛ አካላት ሁኔታውን እንዲያጣሩት እንዲሁም የፌዴራል ኃይሎ ወደ አካባቢው እንዲገቡ የሚጠይቁ ጥሪዎችም ተሰምተዋል። እስራኤል የሻቢያ ደጋፊዎችን ከሀገሯ ማባረር ጀምራለች። ጄኔራል ሳሞራም ማሳሰቢያ ሰጥተዋል። እነኚህንና መሰል ወሳኝ መረጃዎችን በልዩ ዝርዝር ወደ እናንተ እናደርሳለን። እናንተ የተወደዳቸው አድማጭ ተመልካቾቻችንም ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛቸዋል። አሁን ወደ መረጃዎቹ እናልፋለን። ደጀን ክፍለ ጦር እስታይሽ ከተማን እንደተቆጣጠረ ተነግሯል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በደጋው መብረቅ ኮር ስር የሚገኘው የደጀን ክፍለ ጦር ከጠላት ጋር ባደረገው የ24 ሰዓታት ከባድ ትንቅንቅና ተጋድሎ ጥቅምት 25 ቀን 2018 ዓ ም ሌሊቱን አረመኔውን ሰራዊት በመክበብ በጠላት ላይ ከፍተኛ ጉዳትን ማድረስም ችሏል። የጋዞው ወረዳ ዋና ከተማ የሆነችውን እስታይሽ ከተማን ከፋሺስቱ ሰራዊት ነጻ አውጥተው ሌሊቱን ከተማዋን ተቆጣጥሯት አድረዋል። ከእስታይሽ ላይ ስሩ የተቆረጠው የፋሺስቱ ስርዓት በአሁን ተገኝ ወረዳ ላይም ራሱን ችሎ እንዳይቆም ተደርጓል። አሁን ተገኝ ወረዳ ላይ ያለው ወራሪው የእስታይሽ ወንድሙን ምት ሲ ሰማ ሌሊቱን እግሬ አውጭኝ ብሎ ሸሽቶ ማድሮም ተረጋግጧል። አሸባሪው ስርዓት ከዚህ ቀደም በፋኖች ተይዞ የነበረውን የስታይሽን ከተማ በመካናይዝድ ኃይል ተጠቅሞ በድሮንም ታግዞ የገባበት ሲሆን በደጀን ክፍለ ጦር ድንገተኛ የሌሊት ከበባ ሰራዊቱን በመደምሰስ የደረሰበትን የሞራል የቁስና፣ የአካል እንዲሁም የህይወት ኪሳራና ጉዳት ታቅፎ ሊባረር በቅቷል። ከሬማ ተነስቶ ወደ መራቤቴ ዓለም ከተማ በሁለት ተሽከርካሪዎች ላይ ተጭኖ በመጓዝ ላይ የነበረው የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር በአማራ ፋኖ ብሔራዊ ኃይል ተደምስሷል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነውዝ ዋና ወታደራዊ አዛዥ ፊት አውራሪ ባዩ አለባቸው በተመራው ልዩ ኦፕሬሽን መነሻውን ሬማ ከተማ መድረሻውን ደግሞ መራቤቴ ዓለም ከተማ በማድረግ በሁለት ተሽከርካሪዎች ላይ ተጭኖ በመንቀሳቀስ ላይ ያለ አገሪት ቁማምባ ቀበሌ በተባለች ቦታ ላይ በወደቀበት ድንገተኛ ጥቃት ሙሉ በሙሉ ሊደመሰስ ተጠቅቷል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነውዝ ውዝ አጼ ዘርዓ ያዕቆብ አንደኛ ኮር ከናዶ ክፍለ ጦርና ከአጼ ይኩኖ አምላክ ክፍለ ጦር ባወጣጣቸው የልዩ ኦፕሬሽን አባላት አማካኝነት ከረፋዱ አምስት ሰዓት ላይ በወሰደው በዚህ ልዩ ኦፕሬሽን ሎሬ ነጋሪ እንኳን ሳያስቀር ሰራዊቱን ሙሉ በሙሉ ደምስሶታል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ መቶ አምስተኛ ኮር ጃዊ መተከል ቀጠና የሻለቃዎች ጥምረት ባደረገው የደፈጣ ውጊያ በጠላት ላይ ኪሳላ ለማድረስ ችሏል። ብሔራዊ ተብሎ ከሚጠራው ቀጠና ላይ በተደረገው ውጊያ ጠላትን ሙትና ቁስለኛ ማድረግ የተቻለ ሲሆን በሌላም ዜና አረመኔው የመንግስት ስርዓት ተላላኪው ሰራዊት በገባበት ቀጠና ሁሉ በንጹሐን ላይ ግድያ፣ ዘረፋ፣ ድብደባና ና መሰል አጸያፊ እኩይ ተግባራትን ፈጽሟል ሲልም ተናግሯል። በጃዊ ፈንድቃ ከተማ ላይ ባህር ዳር የሚኖር ዘይኑ የተባለ ግለሰብ በአረመኔው መንግስት ሰራዊት በአሰቃቂ ሁኔታ ተረሽኗል። የሚለው መረጃው አክሎም ደሳሌኝ ጥሎሁን የተባለ የባምቡል ቀበሌ ነዋሪም በግፍ መረሸኑን ጠቁሟል። እንዲሁም በዚሁ ቀጠና ከአንድ ግለሰብ ላይ ሀያ ሺ ብር ዘርፈው ወስደዋል ሲባል የባምቡል ጤና ጣቢያ የመድኃኒት ክምችትን በማውደም ሰራተኞችንም እንዳትሰሩ በማለት አስጨንቀዋቸዋል። ጃዊ ፈንዲቃ ከተማ ላይ የቀን ሰራተኞችን በማፈስ ፋኖ ማርከናል እያሉ የቂልነት አስቂኝ ድራማ ሰርተዋል የተባለ ሲሆን በገቡበት ቀጠና ሁሉ በተለይ የተዘጉ ቤቶችን በመክፈት ያገኙትን ዕቃ ሁሉ ዘርፈው ወስደዋልም ለዋል። የማህበረሰቡን አዝመራ የምሽግ መቆፈሪያ እና የአስክሬን መቅበሪያ አድርገውታል። ከወፍጮ ቤት በመግባት ናፍጣ ቀርተው ወስደዋል። ቁስለኛ በመያዝ ዓለም አቀፍ የጦርነት ሕግ በመጣስ በአሰቃቂ ሁኔታ ረሽነዋል። ፊልፊል ቀበሌ ላይ የጤና ኬላ ሰራተኞች ቤት ውስጥ በመግባት ከልብስ ጀምሮ እስከ ትልልቅ እቃዎች ድረስ ዘረፋን ፈጽመዋል ሲል መረጃው በሰፊው አብራርቷል። በዕለቱ በተሰማ ሌላ ያሰበር ዜና ደግሞ ሌሊቱን ተገና አድርጎ ወደ ጎንደር የበጋሻው ክፍለ ጦር ቀጠና የገባው ያገዛዙ ጦት ቆራጭ ሀይል እየተመታ ቀጥሏል ተብሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር የፋሲለደሱ ብርጌድ ጀግኖቹ ጥቅምት 25 ቀን 2018 ዓ.ም ከጠዳና ከጎንደር ከተሞች ተውጣቶ በሌሊት ዱካውን አጥፍቶ ወደ ቀጠና የገባውን ያገዛዙን ኃይል በልዩ ስሟ ወይንዬ እየተባለች በምትታወቀው ቦታ ላይ መቶና አዋርዶ መልሶታል ተብሏል። አገዛዙ አሁን ላይ ቀቢጸ ተስፋ አድርጎ በሌሊት ማጥቃቱን እየተጠቀመ ቢገኝም ከሞትና ከሽንፈት ግን ለመዳን አልቻለም። የፋሲለደስ ብርጌድ አባላት ዛሬ ወደ እነሱ ቀጠና የመጣውን የአገዛዙን ኃይል ሶስቱን ሞት አምስቱን በማቁሰል እርምጃ ሲወስዱበት ከፍተኛ ድንጋጤ ውስጥ በመግባቱ ያመጣውን ኃይሉን ሰብስቦ እግሬ አውጭኝ ብሎ ፈርጥጦ ወደ መጣበት ተመልሷል ሲሉም ተናግረዋል። በአርሲ ዞን አራት ወረዳዎች ላይ ተከስቷል የተባለውን ችግር የሚያጣራ የልዑካን ቡድን የማጣራት ስራውን በዛሬው ዕለት ጀምሯል ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ አሳውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቲ፣ በሽርካ እና በሆሎንቂ ዋቢ ከወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እና ካህናት እንዲሁም በሌሎች የሃይማኖት ተቋማት አገልጋዮችና ምዕመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሠረቱ የሚያጣራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በዛሬው ዕለት የተከሰተውን ችግር በአካል ለማጣራት ችግሩ ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ ጀምሯል ሲል አሳውቋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋዊ መግለጫና ማብራሪያ የሚሰጥ በመሆኑ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮት ይጠይቃል የሚል ጥሪም ተላልፏል። ይህ በእንዲህ እንዳለ ግን አንዳንድ አካላት ኃላፊነት በጎደለው መልክ ከግምትና ካልተሟላ መረጃ በመ እሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃዎችን መስጠታቸውን ተመልክተናል ሲል የገለጸው ጉባኤው መረጃዎቹ የማጣራቱን ሂደት የሚጎዱና አንዳንድ አካላትን ወደ ተሳሳተ ድምዳሜ ሊወስዱ የሚችሉ በመሆኑ በማህበራዊ ሚዲያ ላይ መረጃዎችን የምታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንድታደርጉ እናሳስባለንም ብሏል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን በአርሲ የተፈጸመው አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግበት ጠይቋል። የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል ምስራቅ አርሲ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ኢላማ አድርገው የተፈጸሙት አሰቃቂ ጥቃቶች ገለልተኛና ግልጽ ምርመራ እንዲደረግባቸው ትናንት ምሽት ባወጣው መግለጫው ላይ ጥሪውን አሰምቷል። ንቅናቄው አሰቃቂ ሲል የገለጻቸውን ጥቃቶች በተመለከተ መረጃዎችን ለማሰባሰብ ተቋማዊ ስምሪት ተወስዶ በአካባቢው ተገኝቶ ለማጣራት ጥረት ማድረጉንም አመልክቷል። በዚህም ሃይማኖትና የእምነት ተቋማትን ኢላማ ባደረጉና በትጥቅ በታገዙ አካላት በርካታ አማኞች ከመገደላቸውና ከመጎዳታቸው በተጨማሪ በርካቶች ለመፈናቀል የግር ንብረቶቻቸውንና የእምነት ተቋማት ውድመት መከሰቱንም አረጋግጫለሁ ብሏል። ይህ አሰቃቂና ያልተቋረጠ ተደጋጋሚ ግፍ በሕዝባችን ላይ እየተፈጸመ ባለበት ሁኔታ በተጓዳኝ ሁለት እጅግ አሳፋሪና አደገኛ የማህበረ ፖለቲካ ዝንባሌዎች ጎልተው እንደታዩ ያመለከተው የአማራ ብሔራዊ ጥንቃቄ አብን መግለጫ በህዝባችን ላይ የተፈጸመ የሚገኘው ጥቃትና ብሶት ፍጹም እንዳይታወቅና እንዳይነገር ከውስጥና ከውጭ በሸፍጥ የተሰለፉ በተቋማትና በተቋማት ውስጥ የተኮለኮሉ ግለሰቦች መኖራቸውን አመልክቷል። በሁለተኛ ደረጃ ደግሞ የተነዙ ስሁት ትርክቶች ውርስና ተፈጸሙ ያሏቸውን የታሪክ ቅራኔዎችን ማወራረጃ አድርገው የሚያቀርቡ ከታሪክም ካሉበት ተቋም ዓላማና ተልዕኮ ያልተማሩ የሁለት መንገድ ተጓዦችና ግጭት ጠማቂዎች በተጎጂዎች ላይ ጥላቻን ሲያስተላልፉ ተመልክተናልም ብሏል። አብንክ በመግለጫው ባስተላለፈው ጥሪ በመንግስት በኩል ችግሮቹ ተባብሰው ወደ ለየለት ግጭት ከመግባታቸው በፊት ተገቢውን እርምጃ እንዲወስድ በጥብቅ አሳስቧል። የፌዴራል የጸጥታ አካላት ጣልቃ እንዲገቡ የወደሙ የእምነት ተቋማት ተመልሰው እንዲ ገነቡ ጉዳት ለደረሰባቸው ወገኖች አስፈላጊ ድጋፍ እንዲደረግና የተፈናቀሉ ነዋሪዎችን ወደ ቀያቸው መልሶ በማስፈር ሰብአዊ ድጋፍ እንዲያገኙ ጥሪም ቀርቧል። ከዚህ የአብን መግለጫ አስቀድሞ ትብብር ለኢትዮጵያና ለአንድነት እንደ ቅንጅት ኢህአፓ ደግሞ በተናጠል ባለፈው ሳምንታት መግለጫ ማውጣታቸው ይታወሳል። ጄኔራል ሳሞራ የኑስ በጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም በሚል አስተያየታቸው ህዝቡ እስካሁን ድረስ ያለፈውን ጦርነት ጦስ በጫንቃው ተሸክሟል፣ እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉ መክረዋል። በትግራይ ክልል የሀሳብ ልዩነት በተፈጠረ ቁጥር ሁኔታውን ሁልጊዜ በጦርነት ብቻ ለመፍታት የሚደረገው ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ታማዦር ሹም ጄኔራል ሳሞራ የኑስ ተናግረዋል። ጄነራል ሳሞራ ይህንን ያሉት ለአዲስ ዘመን ጋዜጣ በሰጡት ቃለ መጠይቅ ወቅት ነው። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት ይብቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሀሳብ በጭራሽ የለውም ያሉት ጄኔራሉ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። እንደዚህ አይነት ከባድ ስህተት በጭራሽ መደገም የለበትም ሲሉም አሳስበዋል። ጦርነትን ብታሸንፍም ባታሸ

ጣፋጭ ሆኖ አያውቅም። በክልሉ በርካታ ወጣት ህይወቱን አጥቷል፣ እናቶችም በሀዘን ተጎድተዋል ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም። በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት። ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነት መጽናት ያስፈልጋልም ብለዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጄኔራሎችን በተደጋጋሚ ይሰማሉ ያሉት ጄኔራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት ይገባል ሲሉ ጥሪያቸውን አሰምተዋል። እስራኤል የኤርትራን አገዛዝ ደጋፊ ነው የተባለ ግለሰብን ከሀገሯ አባራለች። እርምጃውም በአይነቱ የመጀመሪያው ነው ተብሏል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገሪቱ ማበረራቸው ሲዘገብ የሀገሪቱ መገናኛ ብዙኃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ዘግቧል። ሚኒኔት ኒውስ የተባለው ሚዲያ እንደዘገበው ኤርትራዊው ግለሰብ እንደ ኢሮፓያን አቆጣጠር በ2011 ዓ ም በህገ ወጥ መንገድ ወደ እስራኤል ገብቶ በሀገሪቱ መኖር የጀመረ ሲሆን ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በማግኘቱና ቤተሰቡን በማስፈራራት ወንጀል ጠርጥሮት በሚያዘ 225 በቁጥጥር ስር አውሎት ነበር። በእስር ላይ ባለበት ሰዓትም ባለስልጣናቱ የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም ጉዳይ ለእስራኤል የአገር ውስጥ ጉዳይ ሚኒስትር ቀርቦ ሚኒስትሩም በጉዳዩ በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድ ሰጥቶበት ተደርጎበታል በውሳኔውም መሰረት በትናንትናው ዕለት ከጠዋቱ ሶስት ሰዓት አካባቢ የህዝብና የኢሚግሬሽን ባለስልጣናት ከውጭ ዜጎች አስተዳደር ጋር በመተባበር ግለሰቡን የማባረር ሂደታቸውን አከናውነዋል። ይህ እርምጃ በግልጽ ያገዛዙ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገሯ ስታስወጣ ለመጀመሪያ ጊዜ መሆኑም ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ወደ ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱም ተገልጿል።